ሰላም ሰላም፣ እንዴት ናቸው እድ ቤተሰቦቻችን? እኔ በጣም ዳያንኝ እግዚአብሔር መስገን፣ እናንተ በያላችሁ በሰላም ልኝ። ያው ሰሙን እየተፈጠረ ያለውን ነገር እያያችሁ ነው። ምንልላችሁ እንደመጣውም አላቅም። ማለት ጋ ምንም አይነት ማብራሪያ መስጠት አልፈልግም። ይሄ ነው ይሄ ነው ብዬ መናገር ምፈልገው ነገርም የለም ግን ትናንትና ካሌብ ባህር ዳር መጧል። እኔ ቴክስትም ልኮልኝ ነበር፣ ስልክም ደውሎልኝ ነበር። ከዚህ በፊት ከሰራሁት ቪዲዮ ላይ ተናግሬ ነበር። ካሌብን ይቅርታም ጠይቄዋለሁ። ስልክም አላነሳለት መረጋጋት ስለፈለግኩኝና ከዚህ በኋላ ወደ አዲስ አበባም ስለማልመለስ ነገሮችን እስከማመቻች አልደውልልህም፣ ስልክም አላነሳልህም፣ ስረጋጋ ራሴ እደውልልሃለሁ ብዬው ነበር እሱ ግን ያው ያንን ነገር ከሰው ጋር ከሌሎች ሰዎች ጋር እኩል መስማት አልነበረብኝም። እኔ እኮ ጓደኛችሽ ነኝ በሚል ብቻ በጣም ከፍቶታል። አይኖ እረዳዋለሁ። በጣም እየጎዳዎት እንደሆነ አውቃለሁ። ግን ዋጋ እየከፈልኩ ያለሁት እሱ በጣም በቀረብን ቁጥር አብረን ጊዜ ባሳለፍን ቁጥር በጣም እየቀረበኝ ነው እና ከዚህ በላይ እሱ መጉዳት ስላልፈለግኩኝ ወደ ራሴ መመለስ ስላለብኝ ነው። እና በጣም ብዙ ሰዎች እኔ ላይ እየፈረዳችሁ ነበር፣ ኮመንት ላይ የሚያየው ነበር። በጣም ብዙ ሰዎች እየሰደባችሁ ነበር። እኔ እዚህ ጋ እናንተ ሰደባችሁኝ ብዬ የሚከፋኝ አነሱ አይደለም። ቢከፋኝ በፊት ይከፋኝ ነበር ስንት ነገር አሳልፍ ያለው እና ከጎን የሆናችሁ አይዞች ብትሉ፣ በጣም ደስ ይለኛል። ምክንያቱም ሴቶች ናችሁ፣ ብዙዎቻችሁ ሴቶች ናችሁ፣ በፍቅር ህይወት በጣም ብዙ ነገር ያሳለፋችሁ ሰዎች ናችሁ እና አሁን እያሳለፍኩ ያለሁት ነገር ይጋባችኋል ብዬ ተስፋ አረጋለሁ። ትረዱኛላችሁ ብዬ ተስፋ አረጋለሁ። ምክንያቱም እዚህ ጋር እኔ አድሎም እያዘዝኩ ያለሁት ለምን እንደዚህ ሆነ፣ ለምን ደስ ታደረጊያለሽ፣ ባልጌ ነሽ ምናምን። ማፍቀር ባልጌነት ከሆነ ባልጌ ነኛ። መውደድ አንድን ሰው ለማግኘት መሞከር ባልጌነት ከሆነ በጣም ባልጌ ነኝ ማለት ነው በዛ ከሆነ ትክክለኛው ነገር ማለት ነው። ምክንያቱም እኔ አንድን ሰው የምወደውን ሰው ነው ያጣሁት፣ በጣም አፈቅረውን አብሬ መሆን የምፈልገውን ሰው ነው ያጣሁት። ግን ያን ሰው በማጣት ውስጥ ደግሞ መለያየት ኮ በጣም ጥሩ ነገር ነው። ግን አብረን ሁነን እየተገናኝን ጊዜ እያሳለፍን እንደ ጓደኛ ጊዜ እያሳለፍ እንደሆነ ያ ነገር ሞር እንደገና እየረበሸ ይመጣ ምናምን፣ ብቻ ነገሮችን ለማስተካከል የሞከርኩ ነው። አሁንም ቢሆን ወደ ኋላ መመለስም ከኤፍሬም ጋር አብሬ መሆንም ሌላ ነገር ውስጥ መግባትም አይደለም የምፈልገው ግን ሁሉ ነገር መርሳት ነው የፈለኩት ለእናንተም ስነግራችሁ የነበር ይሄንን ነው መርሳት ነው የምፈልገው በዚህ መሀል ደግሞ ካሊብ በጣም ተጎዳ ምክንያቱም እኔ ኤፍሬም እዛ አንድ ቦታ ሁኝ እያገኘሁት አብረም ሳ እየበላን የሆነ ጊዜ እያሳለፍን እየተጠያየቅን እየተደዋወልን መርሳት አልችልም ገባችሁ አደለ ስለዚህ ከሁሉም ነገር መራቅ ስለፈለኩ ቤተሰቦቼም ጋ የመጣሁት ካሊብ ግን እንደዛም ሆኖ እዚህ ድረስ ተከትሎ ይመጧል ለእኔ ብሎ ብዙ ነገር እያደረገ እንደሆነ አውቃለሁ ግን ሳልረዳው ቀርቼ አይደለም። እሱ ምንድን ነው እያለ ያለው አልተረዳሽኝም፣ በጣም ራስ ወዳድ ነሽ፣ የራሽን ስሜትም ታዳምጪ ምናምን እያለ ነበር። ግን እኔ ከዚህ በላይ ማንን መረዳት እንዳለብኝ አላቅም። በዚ ሰዓት ማንንም እረዳበት ሰዓት ላይ አይደለም ያለሁት። ና እሱን ባልረዳው ኑሮ እኔ እኮ እዛ ሁኜ እሱ ጋር አብሬ ጊዜ ማሳለፍ አልከበደኝም። ግን ልቤ ሌላ ቦታ ሆኖ እሱን ስለምን ጎደዋለሁ? እሱን ስለምን ተስፋ ሰጠዋለሁ? ለምን ጎደዋለሁ? ለእኔ ያን ሁሉ ነገር እያደረገ ብዬ ስላሰብኩ ነው። እዚህ ድረስ ብዙ ነገር ትቼ ነው የመጣሁት። በጣም ብዙ ዋጋ እየከፈልኩ ነው ያለሁት። የትላንትና ቪዲዮ ላይ ማየታችሁ ከሆነ ካሌብ ጥሎኝ ነው የሄደው። እኔ በሰው ሀገር ብዙ ነገሮች አይመቹም፣ አገሩን አያውቀውም፣ መጥቶ የማያውቅም ምናምን አውቃለሁ። ከዚህ በፊት አውርተን ስለምናውቅ ተወስጅኛለች ምናምን እያለኝ ነበር። ና ሀገሩንም ስለማያውቀው ነገር እንዳይሆን ስለፈለግኩ እዚህ ምንም የሚሰራው ነገር ስለሌለ እንዲመለስ ነበር የፈለግኩኝ። ያንንም ሀሳብ ወደ ሌላ ነገር ነው የተረጎመው። ና መሄድ እንደማይፈልግ ተነጋግረን ብቻ ሳንግባባ ቀርተን ተለያይተናል። ከዛ በኋላ ስልክም ስደውለት እያነሳልኝ አይደለም። አሁን ያለሁት ኩሪፍቱ ነው። ሩመ የሚዞ ያረፈ እዚህ ነው ግን የት ጋ እንደሆነ ምናምን ሪሴፕሽኖች ምንም መረጃ ሊሰጡኝ ስላልቻሉ ያለኝ አማራጭ ደጋግሜ ስልኩ ጋ መደወል ነበር። ስልኬን አላነሳልኝም። ቴክስት አድርጌለታለሁ። አሁንም ያለሁት ኩሪፍቱ ነው። መጨረሻ ላይ አሁን ደውሎልኛል። እዚህ እንዳለው ነገር ያለው እኔ አጥፍቼ ከሆነ ይቅርታ መጠየቅ አጥፍቼ ብቻ ሳይሆን እዚህ ድረስ እሱ ማልፋት የበራሱ ትልቅ ነገር ትልቅ ጥፋት ስለሆነ ይቅርታ መጠየቅ አለብኝ። እኔም ብሎ እዚህ ድረስ መጥቶ እንደዛ ማለት አልነበረብኝም ቢያንስ አንድ ሁለት ቀን እስኪረጋጋ መጠበቅ ነበረብኝና ለዛም ለዛም ለሁሉም ነገር ይቅርታ ለመጠየቅና ና ቢያንስ እዚህ ድረስ መጥቶ ማየት የሚፈልጋት ሀገር ነች ምናምን በጣም ይወዳታል ከዚህ በፊት ስናወራ ምናምን ስለዚህ ቢያንስ የሆነ ማስታወሻ እንዲሆነው አንዳንድ ቦታዎች ወስጄ ባህር ዳርን በደንብ እንዲያት ትንሽ ጊዜ ማብረ እንድናሳልፍ እሱም እንዲረጋጋ ይረዳዋል ብዬ አስቤ ነው የመጣሁኝ። አውርተ እንደምንስማማ ና አሪፍ ጊዜ እንደምናሳልፍ ተስፋ አረጋለሁ። እናገኘዋለሁ ከካሌብ ጋር ሁሉም ነገር ይቅርታ ተባብለን፣ ምክንያቱም በጣም አስቀይሚያለሁ፣ ልቡን ጎድቼዋለሁ፣ አውቃለሁ በጣም ግን ከዚህ በላይ እንዳይጎዳ ስላሰብኩኝ ነው እንጂ እኔ እሱም መጉዳት ፈልጌ አይደለም። ሁሉንም ነገር ነግሬው አውርተ እንደምንግባባ ተስፋ አደርጋለሁኝ። ለሁሉም ነገር ይቅርታ ለመጠየቅና እዚህ ደግሞ ባህር ዳር በጣም ማየት የሚፈልጋት ሀገር ነች፣ በጣም የሚወዳት ሀገር ነች። ና ከዚህ በፊትም አብረን እንደ ስናወራ ስለ ባህር ዳር ምናምን ሳወራ በጣም ማየት እፈልጋለሁ፣ መሄድ እፈልጋለሁ ምና የሚለኝ ነበር። ስለዚህ ቢያንስ እዚህ ድረስ መጥቶ በጥሩ መንገድ ባይመጣም ማስታወሻ ነገር ቢያንስ እዚህ መጥቶ ያሳለፈው ነገር እንዲኖር፣ እኛም ደግሞ በባህላችን እንግዳ ተቀባይ ነን። ምንም ቢሆን ምንም ብንቀያየ ምንም ብንጣላ የሰው ልጅ ቤታችን ድረስ ሀገራችን ድረስ መጥቶ እንግዳ አለመቀበል ቤተሰብም ሀገርም ሁሉ ነገር ነው የሚያሳድበው። ስለዚህ ምንም ቢሆን እሱ መቀበል አለብኝ። ባህር ዳር ላይ አሪፍ የሚባሉ ቦታዎችን እያሳየው የሆነ ትጉስታ እንዲኖረው ሀገሩ እንዲወደው ምክንያቱም በእኔ ምክንያት እዚህ መጥቶ ከዛ በኋላ ስለ ባህር ዳር ሲወራ መጥፎ ትውስታ እንዲኖረው ጥሩ ያልሆነ ነገር እንዲሰማው አልፈልግም። ጥሩ ጊዜ አሳልፌ ከሱ ጋር ወደ አዲስ አበባ እንዲመለስ ነው የምፈልገው። ይህንን ነገር አውርተን ተግባብተን ጥሩ ጊዜ እንደምናሳልፍ ዛሬ ተስፋ አረጋለውኝ። አሁን ካሌብን ትንሽ እንጠብቀው። ካሌብ እንዴት ነው ሄሎ እዚህ ነው እንደ ያረፍከው ሪሴፕሽን ጋር ቼክ አድርጌ ነበርና ምንም አይነት መረጃ አልሰጥሽም ብሎኝ በግድ ነው ያገኘው ለምዶ ስልክ ነው ያጠፋብኝ አዘን ብዬ ራሴ ማደመጡ ነው ፈልጌ ግን ቢያንስ እጨነቃለሁ እኔ በሰው ሀገር እዚሁ በማታቀው ምን ሆንክብኝ በጣም እያሰብኩኝ ነበር አዎ ማለት እንደሱ ጸጥታ ፈለኩኝና ከራሴ ጋር ማወራ ፈልጌ ለዛ ነው ለማንም ላሰጠው ምናምን ብያቸው ነበር ነው ለማንኛውም ትላንት አልተፈጠረ ነገር ሁሉ ይቅርታ። ያው እንግዲህ ያው አፍርካን እንዴ እንዴ ዲታላ ማለት ያው ሰው አይደሉ። ይሰማኛል እኮ ያደረኩት ነገር እኮ ትክክል እንዳልሆነ አውቃለሁ ካሊብ ግን እኔ በሰአቱ የምሬን ነው እግዚአብሔርን። አሁንም ቢሆን እያሰብኩ ያለሁት ስለ አንተ ነው እየተጨነኩ ያለሁት ምክንያቱም ከዚህ በላይ አንተ መጉዳት ስለማንተ ለኔ በጣም ብዙ ነገር ያረከልኝ ሰው ነህና ይህ ሁሉ ነገር እንዳይፈጠር ነበር እዚህ ድረስ የመጣው ግን፣ አንተ እዚህ ትመጣለህ ብዬ ጭራሽ አላሰብኩም ነበር። ያ እኔ ደግሞ ድንገት ያው ቪዲዮ ነው እቺ ትንሽ የተጎዳችና በቃ ጀስት አለ አይደል፣ አብረሽ መቆም እንዳለብኝ ከጎንሽ መሆን እንዳለብኝ ተሰምቶ ነበር። እኔ ያመጣጥ ግን በቃ አንዳንዴ ነገሮችን እኛ ባሰብናቸው እና በፈለግናቸው መልኩ ይሆናሉ ማለት አይደለም እኔ ለምን የኔ ፍላጎት ብቻ አይሆንም የሚል አመለካከት የለኝም። ግን ጀስት እኔ ከምንም ተነስቼ ሳይሆን ለአንቺ ከማሰብ እና አቃሉ የሰው ልጅ ብቻው መሆን ይፈልጋል ምናምን፣ ግን ቢያንስ በእንደዚህ በእንደዚህ አጋጣሚዎች የሰው ልጅ ብቻው እንዲሁም ብዙ አይመከርም። እኔ ቢያንስ አይደል አላውቅም፣ ብቻ እኔ ያሰብኩትና ይህም ሁሉ መስዋዕትነት እንድትከፍልም አልፈልግም። ምክንያቱም እንድትረጋጋ ደህና እንደሆንኩ እኮ እዚህ ቤተሰብ ጋር ያለሁት አይደለ፣ ሌላ ቦታ አልሄድኩም። ምንም እንደማሉ እነግርሀለሁ። ከዛ ደግሞ ትላንትና ቢሆን በሰው ሀገር እዚህ ምንም በማታውቀው ቦታ ስራ ትተ፣ ቤተሰብ ትተ፣ ብዙ ነገር ትተ ነው የመጣው። ቪዲዮ በጣም ብዙ ያንተ ቤተሰቦች ያሉ ያንተ ጓደኞች ያሉ ና እኔ በጣም እየጎዳው ነው አውቃለሁ። ግን በዚህ ልክ ደግሞ በጣም እንድትጎዳ አልፈልግም። ያንተ ቤተሰቦችም እንዲጠሉኝ አልፈልግም። ምክንያቱም ያንተ እናት ማለት የኔ እናት ነች፣ ያንተ ቤተሰብ የኔ ቤተሰብ ናቸው። ማንም ሰው እንዲቀየመኝ አልፈልግም። ስለዚህ ወደ ሀገር ሄደ ቤተሰብ ጋር እንድትሆን ስለፈለግኩ እንጂ እኔ እዚህ ብትሆን ደስ ይለኛል፣ ችግር የለብኝም። በጣም ከዚህ በፊትም አውርተን ነበረ። በጣም ማየት የምትፈልገው ሀገር ነው ምናምን እዚህ ድረስ መጣ መጥፎ ትውስታ እንዲኖር ስላልፈለግኩኝ ነው። ሂድ ስለ ሄ ነበር እንጂ እኔ እዚህ አንተ መሆንን የሚጎዳኝ ሆኖ አይደለም። አይ ኖ ብቻ የለመሆን ነው እዚህ ድረስ የመጣሁት፣ ግን ከመጣህ ደግሞ አንተ መቀበል አለብኝ። ና ብቻ ለሁሉም ነገር ይቅርታ፣ በጣም ይቅርታ አድርግልኝ። እንደዛ ማለት አልነበረብኝም። እንደዛ ጥለኝ ደህም ደግሞ ትንሽ እንደተረጋጋ ብዬ ነበረ እንትን ያልኩ። መጥቼ ስፈልግህም አጣሁ፣ ስልክም ስደውል ስልክን አጠፋብኝ። በጣም ስጨነቅ ያደርኩት አልተኛው የምሬ ነው ማርያም። ያዲ ማለት እኔ በእርግጥ እኔ አንቺ ላይ ማለት ሌላ ሀሳብ ሌላ ጭንቀት ለመጨመር አይደለም አመጣጤ። ማለት እኔ ሲጀመር ቅሚያዝ አልችልም ስ የትላንቱ ትላንት አልፎአል፣ ግን በሰዓቱ ይራፍ የሆነ የሚሰማኝ ስሜት ይኖራል። ግን ቢሰማሽም አንዳንዴ ቻላ አድርሽ የምታልፊው ነገር ይኖርላል አይደል ከዛ ከዛ እንግል በቃ በሳውት የተሰማኝ ነገሮች ትኖራሉ ግን ውስጤ ላይ ምንም የሚዘወቅ እንደሌለ ውስጤን በደንብ ከማንም በላይ ትረጂያለሽ ብዬ አስባለሁ። አውቃለሁ። ግን ይቅርታ እንድታደርግልኝ እፈልጋለሁ። የምሬ ነው ማርያምን። እኔ አንተ ጋር መቀያየም፣ አንተ ማስከፋትም አልፈልግም። ሲቀጥል እዚህ ድረስ መጠ ደግሞ ሀገሬን ሳላሳይ ሳላስ ጎበኝ እንድትሄድ አልፈልግም ና ሄድም ስለሄነ አይሺ ማለት ይቅርታ እንዳረግልሽ ከፈልግሽ ማለት ነው። ምን ታረግልኝ ማለት መሰለሽ? ምን ያርግልኝ ይቅርታ እንዳረግልሽ ትፈልጊያለሽ። በቃ ተነስተሽ ደንሽልኝና ጨፍሬልኝና ምናምን። ኧረ አንተ በዚህ ሰዓት አረፍተው እንዳው ከእሱ የተሻለ እኔ ደሞ ሌላ አማራጭ ልስጥህና ምረጥ። ከሁለቱ እዚህ ጋር ቆሜ ከምጨፍርልህና ባህር ዳር ላይ አሉ የሚባሉ አሪፍ አሪፍ ቦታዎች ወስጄ ባስጎበኝ እርግጥ እኔ ባህር ዳርን በደንብ ማየት ፈልጋለሁ። አሪፍ አሪፍ ቦታ ማየት ፈልጋለሁ። ስለዚህ ምርጫን አንተ ታውቃለህ። እዚህ ሁሌ ነው የምጨፍርልህ። አዲስ ነገር አይደለም መጨፈር። እሺ ማለት እሺ፣ ያኛውን ልመርጥ እችላለሁ ወይ? ግን እዛው ሂጂ፣ ግን ጨፍርልሃል። ማርያም እሺ። እንደዛ ከሆነ ግን አንድ ጥያቄ የምጠይቅ እፈልጋለሁ። እሺ ማለት ምንም ሳይሆን፣ የምርስ ነገር እኔ በጣም ይከፋኛል። ደስ ማለት እንደዚህ ብዙ አውጥቼ መናገር ምናምን፣ ግን በቃ አንል መከፋት አልፈለግም። የምርስ ነገር በቃ ሌላ ሰው ቢጎዳ ለኔ ምንም ኖርማል ነው። ሌላ ሰው ቢጎዳ ምንም አይመስለኝም፣ ግን ለአንቺ ትልቅ ቦታ እና ትልቅ ክብር ስላለኝ አንቺም ከም በቃ አላ ካንቺ ጥሩ ጥሩ ነገሮች ምን ላይ ስለሚጠብቅ እኔ ባታስከፍኝ ደስ ይለኛል። እኔ ከሌላ ሰው ቢያስከፋኝ ኖርማል ነው። ሌላ ጊዜ ያዘኛ አላውቅም። ትላንት የምርስ ነገር በጣም ከፍ ነው። ልቤን መልሹ ተይቀልቤን መልሹ ልቤን መልሹ ተይቀልቤን መልሽው አንቺ ጎጃም ቆንጆ ባህር ዳር ያለሽ አንቺ ጎጃም ቆንጆ ዳንግላ ላይ ያለሽ ልቤን ይዤው ነበር ስነሳ ከሸገረ! ታዲያ ምን ወሰደው አባይን ስሻገረ ገብር ያለ ላንቺ ከፍቅር መቅደሱ ምን ሊጠቅመው ጣና የሰው ልብ ማፍሰሱ የጣናዋ ቆንጆ ልቤ ላይ ከትማ ወይ አልሞት አልደንም ከሷ ሌላ አልሰማ እንዳላጣሻንቺ ልበል ሰማይ ሰማይ ገባር ወንዙን ሆኜ ልቀላቀል፣ ልቤን መልሹ ተይ ቀልቤን መልሹ፣ ልቤን መልሹ ተይ ቀልቤን መልሹ። አንቺ ጎጃም ቆንጆ ባህር ዳር ያለሽው፣ አንቺ ጎጃም ቆንጆ ዳንግላ ላይ ያለሽው፣ ልቤን ይዤው ነበር። ቤተሰቦች አሁን ያለ ነው። ጣና ገዳማትን ምናምን ለማሳየት ይዤ ወጥቻለሁኝ። ያው እንግዲህ ባህርዳር አለ እንትን ለሚጎበኝ ቦታ ጣና ነው ያለ። እንዴት አየው

አሳ ስለዚህ አሳ አበላልም። ሁሉ ነገር አሳይሀለሁ። ደስ ይለኛል፣ ግን ደስ አለ። ድብርቱ ለቀቀ ምናምን። በጣም ደስ በጣም በጣም ከጠበቅኩት በላይ ነው። የጣና ጥልቀት ወደ ውስጥ ስገምት አንድ ሀያ ሜትር በአማካኝ እስከ ዘጠኝ ሜትር ድረስ ይሆናል ተብሎ ይገመታል ትክክለኛ መረጃ እስካሁን ባይገኝም። የእኔ ቁመት ማለት ነው

እኔስ ማለት ጣና ብቻ ነው ናና ያስባለ ለጊዜው ጣና ብቻ ነው። አረ የምሬን፣ በጣም ደስ ብሎኛል። ደግሞ የምር በጣም ደስ ምን ብቻ ከጣና በላይ በጣም ቆንጆ ነሽ ነው በጣም ነው በላይ በጣም ቆንጆ ነሽ እና በጣም ታውቂያለሽ። ማለት በጣም ወጥ ከማልፈልጋቸው ሰዎች አንዱ አንቺ ነሽ። ለምን